ጎረቤት የው እንዳለች ከሆነ ሀምሳ ሺህ ብር አስገቢ ብለዋት፣ ሀምሳ ሺህ ብር አስገብታ ለህፃን ልጅ ነፍስ ሀምሳ ሺህ ብር ጠይቀው፣ ለነፍስ የነፍስ ዋጋ ሀምሳ ሺህ ብር ነው። ጎመን ነጋዴ ድሃ ናት። እና ሊላሂ ወ እና ኢለይሂ ራጅዑን። እናንተ ልጅ አብዱል ጀሊልን እኮ ገደሉት፣ ገደሉት እኮ ወላሂ ላዚም ገደሉት። እኔ ምን አይነት ጭካኔ ምን አይነት አረመኔ ሰው እንዳለ ሀገራችን ላይ እኔ አላቅም። እቺ በምስሉ ላይ የምትመለከቷት እናታችን እባካችሁ ልጄ ቀዳሚ እለት ጠፍቶብኛል እና አፋልጉኝ ብላ ወደ ሚዲያ መታ ነበር። ዛሬ ግን የሰማችው መርዶ ነው። ልጇ ተገሎ ተጥሎ ነው የተገኘው። እና ሊላሂ ወይና ኢለይሂ ራጅዑን ምን አይነት ቃል ያጽናናታል? ምን ብትባል ተጽናናለች? ይቺ እናት። ሰላሙ አለይኩም ወረሀመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ውድ ሰላም ነው አልሐምዱሊላሂ። ዛሬ ግን እንደሌላው ጊዜ አደለም። በጣም አሳዛኝ ነገር፣ ልብ እሚሰብር ነገር ነው ይዤላችሁ የመጣሁት። ምን አይነት ጭካኔ፣ ምን አይነት አረመኔ፣ ምን አይነት ሰው ሀገራችን ላይ እንዳለ አላቅም። ይህ የሰባት ዓመት ህጻን ልጅ አብድ ጀሊል አብዲ ይባላል እና መስከረም 17 ክርስቲያን ጎረቤቶቹን ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለኔም ዶሮ ግሽልኝ ብሎ ከተማ ጸናት ከለመናት በኋላ ቦሌ እናትዮውም ደግሞ ቦሌ አራፍሳ ከሚገኘው ኮንዶሚኒየም ቤታቸው ወጥታ ገዝታለ ስትመለስ፣ ያንን ልጇን ግን የመጀመሪያ ልጇን አብዱን ልታገኘው አልቻለችም። በዛ ሰዓት ዶሮ ግሽልኝ እና ጎረቤቶቹን አይቶ ዶሮ ናፍቁት፣ ያው የሰው ጎረቤቱን ያህል ህፃን ልጅ ነው እና ሰው ቤት ያየውን ነገር ቤታቸው ላይ ሳይኖር ስቃ የማይልኝ ዶሮ ግሽልኝ ብሎ ለምኗት ነበረ። እናትም ያው ልጇ ያላትን ነገር አይደለ ልጇን ነገር ልታሟላ ወታ ገዝታ ስትመለስ ግን ልጇን ልታገኘው አልቻለችም። እና ቤተሰብም እናትም ጭምር በጭንቀት ፈለጋ ላይ ተንከራትቱ። ነገር ግን ማግኘት አልቻሉ። ሲያቀታቸው ወደ ሚዲያ መጥቶ እባካችሁ ልጄን አፋ ልጉኝ ልጄ የት እንደሄደ ግራ ብላ ለሚዲያ አካላት አሳውቀ ነበር። ይህንን የሰሙ ብዙ ሰዎች ይህንን ቪዲዮ ሼር አደረጉ። እባካችሁ ልጅ አብዱል ጀሊልን እናፈላልግ የሚል ብዙ ፖስቶችም ብዙ ቪዲዮዎችም ተሰርቷል። ነገር ግን ልጅ ሊገኝ አልቻለም። ዛሬ የማግኘቱ የብስራት ዜናም አልተሰማም። በተስፋ እየጠበቅን ባለንበት ሰዓት የልጁ አስክሬን የተገኘው ልጁ ተገድሎ በሚያስደነግጥ ልብ በሚሰብር ሁኔታ ይህንን ምስኪን ሕፃን ያዩበት ልጆች አንገቱን ቀሽተው ገለው ቤታቸው ፊት ለፊት የሚገኘው ወንዝ ዳር ጥለው ተገኝቷል። በአላህ ምን አይነት አውሬ ሰው ነው ያለው? ምን አይነት ጨካኝ ሰው ነው ያለው? በሀገራችን ለሕፃን ልጅ የማይራራ ሰው እስቲ በአላ በአላህ እስቲ ለሰባት አመት እስኪ ምን አይነት ጭንቅላት ምን አይነት ህሊና ያለው ሰው ነው? በአላህ ምንም የማያውቀው ጨቅላልጅ ጨቅላልጅ ተጫውቶ ያልጠገበ ቦርቆ ያልጠገበን ህፃን ልጅ ጨፍጭፎ መግደል። ለሱ ደግሞ ገንዘብ አስገቡ ተብሎ ነው። የሚገርማችሁ ነገር ሀምሳ ሺህ ብር አስገቡ ተብሎ፣ ሀምሳ ሺህ ብር ካስገቡ በኋላ ነው አስክሬ ነው የተገኘው። እናቱ ምስኪን ናት፣ ያንንም ማድረግ አትችልም። ጎመን ነው ቸርችራ የምትኖረው፣ ጎመን ነጋዴ ናት። እንደምታያት ነው እንደዚህ ነው። ኩርምት ብላ አባካችሁ ልጄን አፋልጎኝ ልጄ የት እንደሄደ አላቅም ስትል ተደምጣለች። በሚያሳዝን ሁኔታ ማለት ነው። እና ግን ዛሬ ልታገኘው አልቻለችም። ጠፋ ብላ እንዲኩርሙት ያለች እናት ግን ሞቱን ስትሰማ ደግሞ ምን አይነት ቃል አጽናናታል? ምን ብትባል ትሶብራለች? አላህ ሶብር ስጥሽ፣ ወላ አላህ ሶብር ስጥሽ። ግን እንጃ የሰው ጭካኔ ግን የሰው አረመኔነት ግን አሁን እነዚህ ሰዎች ከሰው ይመደባሉ? አሁን እነዚህ ሰዎች ከሰው ይቆጠራሉ? ሰው እኮ እንኳን የሰው ልጅ የእንሰሳ እንኳን እኔ እንጃ እኔ ወላሂ ነው የምላቸው እንስሳ ሲታረዱላ ቆሜ ማየት የሚከብደኝ ሰው ነኝ። አላይም፣ ማየት አልችልም፣ ማለት አቅሙ የለኝም። ግን በምን አይነት እኔ ጭካኛቸው የሰውን ልጅ የመሰለ ነገር ቅጥፍ አርጎ እዛ አንገቱን ቀልተው ወንዝ ዳርቻ ጥሉታል። በላ እነዚህ ሰዎች ልጅ አላቸው፣ ቤተሰብ አላቸው፣ የወለዱ ናቸው። ምን አይነት ሰዎች ናቸው በላ? የሰውን ነፍስ ከገንዘብ ጋር የሚያወዳደር ገንዘብ ከገባላቸው ይመልሳሉ፣ ገንዘብ ካልገባላቸው ገላው ይጥላሉ። እንደዚሁም ደግሞ በተመሳሳይ ገንዘብ ሲገባለች ገንዘብ ተቀብሎም እንደዚህ ገላው የሚጥሉ ውይ የእኛ ሀገር ወላሂ ተጨማለቀች እኮ። ሀገራችን እኮ በደም ተጨማለቀች። ወይኔ የሌላ ሀገር እንደዚህ ያደጉ ሀገራቶች ቢሆን ኖሮ እንዲመጨማለቅ የሚባል ነገር ባነበረ ነበር። የእኛ እኮ ህጉ ደካማ ሆኖ ነው መንግስት ደካማ ሆኖ ነው እንጂ እነዚህ ሰዎች እኮ አድራሻ እየሰጡ ነው የሚገሉት። ማን አለብኝ ማን ይዘኛል እኮ ነው አካውንታቸው ተሰጥቷል። በዛ አካውንት ማንነታቸው እኮ ይታወቃል። ማንኛውም ሰው አካውንት ሲከፍት ያለ ፎቶ ያለ ስልክ ቁጥር አይደለም የሚከፍተው። ስለዚህ በዛ ፎቶና በዛ ስልክ ቁጥር እኮ ማያዝ ይቻላል። እንኳን እሱን ተውት፣ በለቀቁ ሀገራት እምሳን ፎቶን ተውት፣ ፎቶን ተውት፣ ስልካችሁን ተውት፣ ግን ደውላችሁ እንኳን ያወራችሁበት ስልክ ካለ የት እንዳወራችሁ ሁላ ባላችሁበት ይያዛላችሁ በያዛችሁ ስልክ። እኛ ሀገር ግን ይሄ ነገር የለም። የቴክኖሎጂ እጥረት ነው እንኳን ብንል ፎቶዋቸው ተቀምጦ ብር በዚ አካውንት አስገብሉኝ ብሎ አካውንት ተሰጥቶ በዛ ነገር ግን መያዝ አይችሉም። እኔ እንዴት እንደሆነ አልገባኝ። ወላህ የኛ ሀገር ህግ ለሰው ነፍስ ምንም ዴንታ የሌለው ህግ ቢኖር የኛ ሀገር ህግ ነው ከሰው ልጅ ነፍስ ይሆናል አይደል? የሆነ ምንድን ነው ይሄ አረንጓዴ ነገር የሚያስፈልጥ ሀገር ነው ያለ ነው። እኛ እኔ እንጃ ወላይ ይሄን እያየን ጠይብ። ለትውልዱ አሁን ቀጣይ ለሚወለዱ ህጻናቶች፣ አሁን ላሉ ህጻናቶች ምን አይነት ኮንፊደንስ ይኖራል? ሀቂቃ እኔ እንጃ ወላይ። እኔ አንጀቴ ስፍስፍ ነው ያለው። እቺ እናት ግን እንዴት ተሶብር ይሁን እንዴት ሰብረ ታረግ ይሁን እንዴት ተጠነክር ይሁን? እሷ ሳልቻለችም ገና እንኳን መጥፋቱን እንኳን ሰምታ መጥፋቱ እንኳን አላስቻላትም። እንዴት እንደሆነች እየተመለከታችሁ ነው ፎቶ ላይ ቪዲዮ ላይ። እንዲህ ኩርቱም ብላ ነበር ሀቢባ ቤት ገብታ አዋካችሁ ልጄን አፋልጉኝ ስትል የነበረው ልጄ በዛ ሰዓት ላይ ጨዋታ እንኳን በጨዋታ ሆኖ ላይ ሊመጣ ይችላል። ግን አመሻሽ ላይ አስር ላይ እንኳን ይመጣል። እስከ አስር ጠበቁት። ቅዳሜ ቅዳሜ እለት ግን ሊመለስ አልቻለም አለች። አስባችሁታል? ቅዳሜ የጠዋት አራት ሰዓት አካባቢ የወጣ ልጅ ቅዳሜ፣ እሁድ፣ ዛሬ ሰኞ ሶስተኛ ቀኑ ማለት ነው። እናት በምን አንጀቷ ይህንን ቻለችው? እስካሁን ድረስ ግን አሁን ሞቱን በምን ትቻለው? አላህ ስብሓነ ወተዓላ አላህ መጽናናቱን ይስጥሽ ያ ረብ። አባት የሆንም አይታችኋል፣ እንዴት ቁርትም ብሎ እንደነበር ያ ረቢ አላህ ያ ረቢ በልጃ አይፈትነል! ወላሂ፣ ላዚህ እኔ ምን ማለት እንዳለብኝ ራሱ አላቅም። የሆን የተረበሸ ስሜት ነው እየሰማኛል፣ በተለይ ሀገራችን የህጉ ድክመት እኔ እንጃ ብቻ፣ እኔ እንጃ። አላህ ያጽናናሽ። አላህ ብርታቱን ይስጣት።